ጀርባህና የሁት ጅራፋ ክስሎታል። እጅና እግርህን ችንካሮ ጥሩታል። ከጎንህ ፈሷል፣ ደምና ውሃው ልቤን አስለቀሰው ማን ከፍላለ ለፍቅርህ ነዳ ስለ ነፍሱ ላይ የህለት ፍዳ፣ ትንግርት ነው ከሊና በላይ ንገስልኝ በምድር በሰማይ ንገስልኝ በምድር በሰማይ። የተለያዩ ሰዎች ቀርበዋል ተናግሬ ያለሁ። ከዛ ውስጥ አንዷ ማስተዋለች። ማስተዋል እውነት ለመናገር እዚህ ቦታ ላይ ሃይማኖት ተኮር መልእክት ማስተላለፏ ትክክል አይደለም፣ ተገቢም አይደለም። ከቻልሽ ከቻልሽ ይሄን አድርስ ልኝ ቆርጣችሁ፣ ከቻልሽ ይቅርታ ጠይቅ። ስለ ሃይማኖት የሚነገርበት መአት መድረክ አለ። ይሄ የሙያተኞች መድረክ ነው። ሃይማኖት ብሔር፣ ጾታ፣ ሀብት ምናምን ስታትሲክስ የሌለው ትክክልም ይሁን ትክክልም አይሁን ምርጫው ፕሮፌሽንን፣ በጎ አድራጎትን በዚህ በክሬቲቭ አዋርድ ላይ አስተዋጽኦ አድርገዋል የሚባሉ ሰዎች የተሰበሰቡበት ቦታ ስለሆነ ያንን ቦታ የሚመጥን ሜሴጅ መልእክት ነው ማስተላለፍ ያለብሽ እንጂ ሃይማኖት እዚህ ቦታ ላይ ነገሳ። ሙስሊሙ ሞቶ አላሁ አክበር፣ ኦርቶዶክስ መጥቶ ነይኔ ምዬ ማርያም፣ ይህ ትክክል አይደለም። አረ ወጣት ትርገጡ። አንዳንዶቻችሁ ተቆጪ ያላት ምንድን ነው ወጣቶች እንዴ? አረብ አስተዋሪ ኑራችሁ እንዴ? ስንት ድንቅ ወጣት እኮ ያፈለቀች ሀገር ናት። ስንት ድንቅ ወጣቶችን ያፈራች ሀገር እኮ ናትች ሀገር ዝም ብለ የምትነዳ ወጣት እንዴ? አሁን መድረክ አገኘው ድል አጋጣሚ አገኘው ብለ የምትበጠረቀው እንዴ? ማን ነው የመከረሽ? ማነው ሀይ ያለሽ? ማነው በይ በይ፣ የፈለገ ይምጣል። ይሄ ከአንድ ሙያተኛ የማይጠበቅ ከአንድ የተማረ ሰው የማይጠበቅ በአንድ ፕሮሚነንት ፊገር የሕዝብ እይታ ውስጥ ያለ ሰው በፍጹም ሊያደርገው የማይገባ እጅግ አሳፋሪ ድርጊት ሰርተሽ አልፈሻል። ይሄንን ቆርጣቸው አድርስሉኝና በአስቸኳይ በራስሽ ሚዲያ ላይ ወጥተሽ ሶሪ፣ በቃ ማድረግ አልነበረብኝም፣ ሳስበው ከማድረግ በፊት፣ በቃ እንደዛ ነበር የተገፋፋወት ስሜተኛ የሆንኩት። አሁን ግን ቆም ብዬ ሳስበው ማድረግ አልነበረብኝም ብለሽ ማብራሪያ ስጪ፣ ከይቅርታው ጋር ማብራሪያ የሃይማኖት መድረክ አይደለም። የሃይማኖት ጉባኤ አይደለም። የብሔር እንደዚህ አይነት መልእክት ማናስተላልፍበት ቦታ። ሐዋርያ ስራ ምዕራፍ 26 ቁጥር 28 ላይ በጣም እጅግ ልብን የሚነካ አንድ ታሪክ አለ። ጳውሎስ እስር ቤት ተጥሎ በነበረ ሰዓት ንጉስ አግሪጳ የጳውሎስን የመከራከሪያ ሀሳብ ለማድመጥ በችሎት ፊት ካቆሙት በኋላ ጳውሎስ እንዴት ክርስቲያኖችን ያሳድድ እንደነበረ እነዚያ ክርስቲያኖችን እንዴት እስር ቤት ሲጥል ሲያስገድል፣ ሲያስወግር ክርስቶስ ኢየሱስ እንዴት በደማስቆ መንገድ ላይ እንደተገናኘው እንዴት ከህይወት ራስ ክርስቶስ ጋር ምሕረት ተደርጎለት በአገልግሎት እንደቀጠለ ስለ ክርስቶስ እንዴት እንደሚመሰክር ሲናገር፣ ቁጥር 28 ላይ ጳውሎስን አግሪጳ ጳውሎስ ሆይ እኔንም ክርስቲያን ልታደርገ ትሞክራለሁ ወይ ትፈልጋለህ ብሎ ሲጠይቀው፣ ከእስራቴ በቀር ሁላችሁም በክርስቶስ ብታምኑ ደስ ይለኛል የሚል መልስ እንደሰጠ መጽሐፍ ቅዱስ ይናገራል ና እንደው ከፕሮፌሽን አንጻር ከተሄደ ጳውሎስ እስር ቤት ውስጥ ህግ እያጣቀሰ ወይም ምስክር አዘጋጅቶ ወንጀል እንዳልሰራ መናገር መሟገት በሚገባበት በህግ እና በፍርድ ቤት ውስጥ ኢየሱስ ክርስቶስን መመስከሩን ነው ሐዋርያ ሥራ ምዕራፍ 26 የሚነግረን አንዳንድ ጊዜ አንዳንድ ሰዎች ለአንዳንድ ቦታ ያላቸው ክብር ለመድኃኒታቸው ለኢየሱስ ክርስቶስ ካላቸው ክብር ያነሰ ነው የሚሆነው ይሄ በቀድሞ ያሳያችሁ በቪዲዮ ላይ ያሳያችሁ ግለሰብ ማስተዋል የምትባለዋን ቀድሞ አርቲስት የነበረች አሁን በጌታ ዳግም የተወለደችን እህት ስለምን ፕሮፌሽናል በሆነ መድረክ ላይ ኢየሱስ ክርስቶስን ተናገርሽ? ይቅርታ መጠየቅ አለብሽ የሚል እጅግ ከወንጌል ጋር ጸረ ወንጌል በሆነ አመለካከት ይናገራል። በነገራችን ላይ ወንጌል ከፕሮፌሽን ይበልጣል፣ ከእውነት ይበልጣል፣ ከክብር ይበልጣል ራሱ ወንጌል ማስተዋል ወንደሰን ቀድሞ ሰርቸዋለሁ በኢትዮጵያ ህዝብና በአድናቂዎቼ መካከል ክብር አግኝቼበታለሁ ከምትለው ከአርቲስትነት ሙያዋ ከዚህ በኋላ ካላትም ህይወት ይበልጣል ከሁላችንም የሚበልጥ እውነት የእግዚአብሔር ልጅ ክርስቶስ ኢየሱስ ወንጌል መሆኑ ግልጥ ነው። ይሄ በምስሉ ላይ የምታዩት ግለሰብ ግን ከወንጌል የበለጠ ፕሮፌሽናሊዝም እንደሚበልጥ እንደሚልቅ፣ እና እሷም ኢየሱስ ክርስቶስ ያድናል፣ ይታደጋል፣ ህይወት ይሰጣል ብላ በአደባባይ መመስከሯ ጥፋት እንደሆነና ይቅርታ እንደሚያስፈልጋት እየተናገረ ነው የሚገኘው። በእርግጥ ግለሰቡ ከዚህ በፊት ልክ አስፋልት ላይ ቆሳስለው ተጥለው እንደምታገኟቸው ዝንብ እንደሚወራቸው ፈረሶች እስራኤል ዳንሳ የሚባል ሐሰተኛ ሐዋርያ ጋልቦና ቆሳስሎ የለቀቀው ክርስቲያን ህይወቱ ጤነኛ ያልሆነ ሰው ነው። ቀድሞ ድሮ ድሮ በባላባቶች ዘመን እንደ ፕሮፌሽን ይታየ ነበረ። ውንታፍ ነቃይ የሚባል ስራ ነበረ። ውንታፍ ነቃይ የሚባለው ስራ ባላባቶች፣ የባላባት ሚስቶች ድሮ እንደምታውቁት ግልገል ሱሪ የለም ወይም የውስጥ ሱሪ የለም ወይም በአሁን ዘመን አጠራር ፓንት የሚባል ነገር አልነበረም። እና የሚያደርጉት አቡጀዴ ልብስ፣ ባላባቶች ወይም ባለሀብቶች የሚያደርጉት አቡጀዴ ልብስ መቀመጫቸው ላይ ሲወተፍባቸው፣ ደሞዝ ተቀጥሮለት የተወተፈውን ጨርቅ ገባበት ከመቀመጫቸው ውስጥ የሚያወጣ ሰው አለ እና እሱ ውንታፍ ነቃይ ይባላል። ልክ እንደ ፕሮፌሽናል የሚሰራ ነው። እና አንዳንድ ሰዎች ውንታፍ ነቃዮች ናቸው። በዚህ ዘመን የሆነ ነገር ውስጥ የሆነ ነገር ገብቶ ለማውጣት የሚከፈላቸው ተከፋይ ልሳኖች ናቸው። እና አንተ ስላልክ ስላላልክ ሳይሆን የዕድሜክን የሚያክል አይደለም። ሀሳብ ክርስ በእርሱ የሚጋጭ ነው። ስለ ወንጌል እውነት የተደረገ አይደለም። ተናግረናል። ቦታው ነው አይደለም እኮ ብለናል። ግን ቦታው ቢሆንም ባይሆንም ወንጌል በጊዜውም ያለ ጊዜውም የትኛውን ቦታ ላይ የሚመሰከር እንደሆነ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 26ን አጣቅሰን ትክክለኛ ነገር እንዳደረገች መናገር እንችላለን። የሌላ እምነት ተከታዮች እኛ ኢየሱስን እናቀዋለን፣ ይቺ ሴ ለእኛ ኢየሱስን መናገር የለባትም ማለት መብታቸው ነው። ሌሎቹም እኛ የራሳችን የሕይወት መንገድ አለብን፣ ይሄን ነገር መስማት አንፈልግም ማለት የራሳቸው ምርጫ ነው። ይህቺ ሴት ግን የዳንችበትን እውነት የእግዚአብሔርን ክብር የእግዚአብሔርን ብቸኛ ወራሽ ክርስቶስ ኢየሱስን ድኜበታለሁ አልደብቀውም ብሎ ብላ መናገሯ ከእውነት በላይ እንደ ክርስቲያን እንደ አማኝ የሚያስመሰግናት እንጂ በዚህን ያህል ደረጃ ይቅርታ ጠይቂ ተብሎ ራሱን አማኝ ነኝ እያለ ከሚጠራ ግለሰብ የይቅርታ ቪዲዮ መስራት አለብሽ ይቅርታ መናገር አለብሽ ማብራራት አለብሽ ተብላ መወቀሳ ያለባት አይመስለኝም። በሌላ እምነት ተከታዮች ሀሳብ ዙሪያ ላይ ምንም ሀሳብ አልሰጥም፣ ምክንያቱም እነሱ በሌላ እምነት ውስጥ ስለሆኑ ያሉት እሷ ስላደረገችው ድርጊት ትክክለኛ አለመሆን ቢናገሩ፣ እዚህ እምነት ውስጥ ሆናችሁ ግን ክርስቶስ ኢየሱስ በአደባባይ መመስከሩ አናዷችሁ ከኢየሱስ ክርስቶስ ስም መክበር በላይ የሆኑ ሰዎች ምላሽ አሳስቧችሁ ወይም የነሱም ይሁን ታፈልጋችሁ ይችን እህት ለማጣጣል ለማብጠልጠል የምትሞክሩ አሳፋሪ ሰዎች ልክ እንደዚህ እድሜ እንዳላስከበረውን ታፍነቃ አይነት ሰዎች ብትረጋጉ ይሻላል ለማለት ነው። ጌታ ኢየሱስ ይባርካችሁ። አቦት የአማራ ነው እንዴ ናዴቪ ሳሙኤል ታቦኒ ከና ማራቲ ኦሮሞ ተይ ኦርቶዶክስ ተውዳፍ ወንቲ ሰዶልኩ ተኩል ለእንጅሩ ለጌፈካ ድርግጎል አማራ ኦርቶዶክስ ሊሆን ይችላል። ኦርቶዶክስ ግን የአማራ ብቻ አይደለችም። ኦርቶዶክስ ይሄን የመሰለ መቅደስ በአሰላ ላይ ከፍ አድርገን እንሰራለን። እግዚአብሔርን አመስግኑ በእውነት አንዳንዶች እንዳልኳችሁ ቀጥታ ታቦቱን ሃይማኖቱን፣ ከአማራው ማህበረሰብ ጋር ለጥፉ። በቃ ኦርቶዶክስ ከተባለ አማራ ነው ይላሉ። ኦርቶዶክስ የአማራ ሃይማኖት አይደለችም። አማራ ግን ኦርቶዶክስ ሊሆን ይችላል። ደግሞም ኦርቶዶክስ ነው፣ ምንም ጥርጥር የለውም። አማራ ኦርቶዶክስ ሊሆን ይችላል። ኦርቶዶክስ ግን የአማራ ብቻ አይደለችም። ኦርቶዶክሲን አመንታ አማራ ቆፋሚት

ቅድም ብለዋል፣ መቅደሳችሁ ይች ጠባብ ናት። እንደው እንደዚህ እንደ ታላቅ አሰላ፣ እንደ ከተማ፣ እንደዚህ ሁሉ ማህበረሰብ ይሄ ቤተ ክርስቲያን አይመጥንም። እውነቴን ነው ምላችሁ፣ ከፍ አድርጋችሁ መስቀላችሁ ከሰማይ ከአውሮፕላን ሲታይ እንደው መስቀላችሁ ሰማይ ይጠቀስ መሆን የለበት። እግዚአብሔርን አመስግኑ። ይሄን በግልብ ጊዜ ደሞ ያኔ እያላገጡ የወሰዷትን ታቦተ ጽዮንን ወርቅ ያለ የሌለ ሀብታቸውን ወርቃቸውን አዘጋጅተው በታቦተ ጽዮን ጋር እጅ መንሻ አድርገው ታቦቷን ወደ ሀገሯ ወደ እስራኤላውያን በክብር መለሷት። ታቦቷን በክብር ተመለሰች። እግዚአብሔር ስሙ የተመሰገነ ይሁን። ታቦን ጽዮን ኡልፊናን ውያት ደቤት ሄደ እኛ ኦርቶዶክሳውያን ማንኛውም ቄስ ካህን ጳጳስ ሊቀ ጳጳስ ኑዛዜ ሲሰጥ በክርስቶስ ሊቀ ካህናትነት ነው እንጂ በራሱ ክህነት አይደለም የሚያደርገው የክርስቶስን ሊቀ ካህናትነት መሰረት አድርጎ ነው ካህን መፍታት የሚችለው ያለ ክርስቶስ ሊቀ ካህናትነት ካህን ማሰር መፍታት አይችልም ስለዚህ ምን ይላል ኑዛዜ ስንሰጥ በየትኛውም ማንኛውም ቄስ ቅዳሴም አበቃ ጉባኤም ተደረገ መጨረሻ ላይ ይፍታ ሂድ ያንስ ሆይ ቅዱስ ዚኖ አምላክን ወመድኃኒን ኢየሱስ ክርስቶስ ሊቀ ካህናት ሰራያት ጌታችን መድኃኒታችን ኢየሱስ ክርስቶስ ካህናት አለቃ ሊቀ ካህናት ይቅርባይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላቸው ብሎ በክርስቶስ ሊቀ ካህናትነት ነው ስሬት የሚሰጠው። ቅዳሴው የሚያደርገው በክርስቶስ ሊቀ ካህናትነት ነው። ኑዛዜ የሚሰጠው በክርስቶስ ሊቀ ካህናትነት ነው። ሄሊያ ሊቀ ካህናት የለንም። ሊቀ ካህናታችን ለኦርቶዶክሳውያንም አንድ ነው። ሌሎቹ ሊቃነ ካህናት፣ ካህናት፣ ሊቀ ጳጳስ፣ ጳጳስ የሚባሉት ጌታችን ኢየሱስ ክርስቶስን ሊቀ ካህናት አድርገው አገልግሎት የሚፈጽሙ የእሱ እጆች፣ የእሱ ተላላኪዎች፣ የእሱ ጉጠቶች፣ ማቀበያዎች፣ በረከት መስጫዎች፣ የእርቅ ቃል መልክተኞች፣ የድህነት ሠራተኞች የመከሩ ሰብሳቢዎች የማስጣረቅ ቃል በነሱ የተቀመጠባቸው የሰላሙን ቃል ተሸክመው ሂደው ለድህነት የሚፋጠኑና ሰዎችን ወደሚያድነው አካላዊ ቃል ወደ ክርስቶስ የሚያቀርቡ መልክተኞች ናቸው ብዙ ብዙ ሰዎች ከቤተ ክርስቲያን ወጥተው የቀሩት አንዳንዶቹ የሚያስቡት ክርስቶስም ሊቀ ካህናት ሌላውም ሊቀ ካህናት እያለ የሚቀላቀል ይመስል ኦርቶዶክሳውያን ቀላቅላ አታውቅም ጌታችን ኢየሱስ ክርስቶስ በዚህች ቃል ለዘላአለሙ ይቅር ይለናል። መልሶ እንግዲህ አሁን አንድ ሰው ከሌላ እምነት ቢመጣ ክርስቶስ አይሞትለትም። የዕለተ አርብ ያደረጋት የማስታረቅ ቃል ዓለምን ስታሳርቅ ትኖራለች። ንሳ ገብቶን ቄሱ ያሪፍታ የሚለን ይች ቃል ለዘላ ዓለም ስለምትኖር ነው። በዚያች ቃል ነው የምንታረቀው። ወይት ካህሎም ያቀረቡ በእንተ አራቂናሁ ለወልድ ብሎ ሊቁ እንደተናገረ በክርስቶስ ሊቀ ካይናትነት ካልሆነ በስተቀር መስዋዕት መሰዋዕት፣ ጸሎት ማቅረብ፣ ጸሎት ማሳረቅ ይቅርታ ማሰጠት አይቻልም። መስዋዕትም የሚያደርገው በዕለት ዓርቡ ሊቀካይናትነት ነው። የቅዱሳን ምልጃ ምንድነው ሲባል ከክርስቶስ ሊቀ ካይናትነት ጋር የተጣሉትን ወደ ጌታ ለማቅረብ ነው። ከዚያ በኋላ ይቅርታውን የሚሰጠው በገዛ ደሙ በራሱ ደም ነው የሚያድናቸው። ማዳን የክርስቶስ ነው። ወደ ድህነት ማቅረብ ማማለት ደግሞ የቅዱሳን ነው። የክርስቶስ ቤዛነትና የቅዱሳን ምልጃዎች የተለያዩ ነገሮች ናቸው። ቅዱሳን የሚያማልዱት ከክርስቶስ ጋር ለማገናኘት ነው። ይቅርታን የሚሰጠን ግን ያንን የቅዱሳንን ጸሎት ተቀብሎ በለተ ዓርብ ደሙ በለተ ዓርብ ሊቀ ካይናትነቱ ይቅርታን ሰጥቶ በደሙ አንጽቶ ቀድሶ ህዋሳቱ ያደርገናል ማለት ነው።